ጋቢ መርዳሳ ዛሬም በስቱዲዮችን ስለተገኘ ከልብ እናመሰግናለን። እኔም አመሰግናለሁ። አንድ ጥያቄ አለ። በዛ ጥያቄ ላይ መጽሐፍ ቅዱሳዊ ማብራሪያ እንፈልጋለን። ብዙ ጊዜ ትንቢት የሚባል ነገር እንሰማለን። ትንቢቶት፣ ነቢያት፣ ትንቢት ተናጋሪዎች፣ ተንባዮች በብዙ ቤተክርስቲያን፣ በከተማችን፣ በሀገራችን ላይ ከዛም አልፎ ባለም አቀፍ ደረጃ ይሰማል። መጽሐፍ ቅዱሳዊው የአዲስ ኪዳን የትንቢት ትርጓሜ እንዴት መረዳት ይቻላል? እንዴት በመጽሐፍ ቅዱስ ታብራራዋለ? እድሉን ሰጠሃል፣ እድሉን ስጸኝ አመሰግናለሁ። ትንቢት የሚለው የመጽሐፍ ቅዱስ ሀሳብ ብዙ ጊዜ ኮንፍዩዝ ድሆን ያሉ ሰዎች ግራ ይጋባሉ። ምክንያቱም ትንቢት ማለት የወደፊቱን መናገር ብቻ አድርገው ብዙዎቹ ስለሚያስቡ ነው። የአዲስ ኪዳን ያለው አዲስ ኪዳን ላይ የምናገኘው የትንቢት መሰረት ብሉ ኪዳን ነው እና ብሉ ኪዳን ከትንቢት በፊት ነቢያት የሚባሉ ሰዎች አሉ እና እነዚህ ነቢያት በእግዚአብሔርና በሰው መካከል መልእክትን ይዘው የሚመጡ ናቸው እና የነኚህ የነቢያት ባህሪ ወይም የሚሰሩበት ወይም የሚጓዙበት አውድ ሁል ጊዜ በወቅቱ ያለውን ህዝቡን ቻሌንጅ የሚያደርግ ወይም ደግሞ ህዝቡ ላይ የተጫነ ነገር ከእግዚአብሔር ተቃራኒ የሆነውን ሀሳብ ቻሌንጅ ማድረግ ነው እና ነገስታቶችን ቻሌንጅ ያደርጋሉ። የነገስታቶች ተጣቢ የሆኑትን ነቢያቶችን ቻሌንጅ ያደርጋሉ እና ለእግዚአብሔር ይቆማሉ። ለህዝብ ይቆማሉ። ለድሆች ይቆማሉ ለተጨቆኑ ሰዎች ይቆማሉ። በትክክል የነብያት ዲፊኒሽን ስርዓትን ቻሌንጅ የሚያደርጉ ለእግዚአብሔር እውነት የሚቆሙ እና ከሚጨቆኑና ከሚበደሉ ሰዎች ጋር ለእውነት የሚቆሙ ናቸው። የነቢያት ትክክለኛ ባህሪ ይሄ ነው። ይሄው ባህሪ ነው ወደ አዲስ ኪዳን ላይ የተሻገረው። እና በተለይ በብሉ ኪዳን ላይ ስንመለከት ሁለተኛ ነገስት ላይ ሄዳችሁ ብታጠሉ በርካታ ነቢያት ታገኛላቸው እንደ ኤልሳ እንደ የመሳሰሉትን እዩ የመሳሰሉትን ነቢያት ታያላችሁ። እና እነኝህ ነቢያት በወቅቱ እየነበሩትን ከኢየሩሳሌም አንስቶ ከእግዚአብሔር ጋር ተጻራሪ የሆኑትን ፀረ ያህዊ የሆኑትን በጠቅላላ ሳይፈሩ በድፍረት የተቃወሙ ሰዎች ናቸው። ያንን በማድረግ ደግሞ ድሆች ምግብ ያጡትን በረሃብ የተጎዱትን ሰዎች ከአምልኮ የወጡ ሰዎችን በአግባቡ ወደ እግዚአብሔር ሀሳብ ሲመልሱ እና ሞጓቾች ናቸው። ይሞግታሉ። ከዛ ከእግዚአብሔር ጋር ይነጋገራሉ። ከዛ አዲስ ቪዥን ለሕዝቡ ወይም ደግሞ ለኮሚኒቲው ይወጣሉ እና የነቢያን ስራ ዋነኛው ስራ በወቅቱ ያለውን ስታትስ ኮ ምንለው ወይም ደግሞ ነባራዊ ሁኔታ መሞገት ነው እና መነቅነቅ ነው። የሚነቀንቁት ግን ስራቸው ስለሆነ ብቻ ሳይሆን እውነትን መጋፈጥ ስለሚፈልጉ ነው፣ እና በዚህ በጣም ይታወቃሉ። እና አዲስ ኪዳን ላይም የምናያቸው ነቢያት ሰዎችን የሚያጽናኑ ስታተስኮን ቻሌንጅ የሚያደርጉ እንግዲህ፣ አንዱ ክርስቶስ ነው፣ ሁለተኛው መጥምቁ ዮሐንስ ነው። አዲስ ኪዳን ላይም ብዙ፣ ሐዋርያት ስራ ላይም ብዙ ነቢያቶች ጥናያለን እና ሰዎችን የሚያጽናኑ ናቸው። እና የነቢያት ዋናው ስራ ነባራዊ የሆነውን ስታተስኮ ቻሌንጅ ያደርጋሉ። ለምሳሌ ጦርነት ካለ ጸረ ጦርነት ናቸው። አንደኛ ደህንነት ካለ ጭቆና ካለ ያንን የሚቃወሙ ናቸው እና አዲስ ቪዥን ለሰቡ የሚያቀብሉ ናቸው። ሆፕ ተስፋን ለህዝቡ የሚያቀብሉ ናቸው እና የነቢያት ትክክለኛው ባህሪ ይሄ ነው። በዘመናችን የምናያቸው ነቢያት ደግሞ የዚህ ተቃራኒ ነው። አብዛኛው ደሃ ጫቋኞች ናቸው። ከደሃ የሚወስዱ ናቸው። ከዳዎች የሚነጥቁን ነጣቂዎች ናቸው። ከዛ በኋላ ደግሞ ከፍ ላለውና ኢሊት ስለሚባሉት ደግሞ ምናልባት አማርኛው ጥሩ ባይሆንም አለቅላቂዎች ናቸው። እና ተመሳሳይ የሆኑ የነቢያት ባህሪ በነገስት ላይ እንመለከታለን። ከነገስታቶች ጋር የሚወግኑ ነገስታቶችን የሚያደምቁላቸው ነቢያቶች ናቸው። ጦርነት ሲሆን ውጣ የሚሉ አሉ። ድሆችን ሲጨቁኑ የማይናገሩ አሉ። እና የዛ ደግሞ ተቃራኒ የሆኑ ደግሞ ደ ኤልሳ የመሳሰሉት ደግሞ ነቢያት አሉ። እና እነህ በሁለቱ ላይኖች ላይ የሚሄዱ ናቸው አንደኛው ከላይ ባለው ላይ ላይ የሚሄድ ነው። መስመር ላይ የሚሄድ ነው። አንዳንድ አሁን እኛ የምናወራው ትክክለኛ የነቢያት ደግሞ ታችኛውን ማህበረሰብ ይዞ እውነት ይዞ ጭቆናን የሚቃወሙ የነቢያት ባህሪ ያለው እና ነቢያት ሁል ጊዜ ህዝብን ወደ እውነት የሚመሩ የሚያነቃቁ ናቸው። በተለይ ደግሞ መጨረሻ ላይ ዋጋ የሚከፍሉ ናቸው። ሁል ጊዜ መጨረሻቸው ዋጋ ከፋዮች ናቸው ነቢያት። በጣም ጥሩ ማብራሪያ ነው። አንድ ጥያቄ መጠየቅ ብችል እዚህ ላይ ብዙ ጊዜ ከትንቢት ጋር ተያይዞ ስለ ነገ እንድናስብና እንድንጨነቅ ፕሮግራም የተደረግን ይመስልሃል? ለምንድን ነው ያን የምለው፣ መጽሐፍ ቅዱስ ጻድቅ በእምነት ይኖራል ነው የሚለው። ስለ ነገ ጌታን ታምኜ ነገን እንዳገኝ እንድኖረው ዛሬም ኖሬ ነገንም ዛሬ ያኖረኝ ጌታ ያኖረኛሉ ብዬ በእምነት ነገን እንዲጨብጥ ነው መጽሐፍ ቅዱስ የሚመክረው። ብዙ ሰዎች ግን ስለ ነገ ትንቢት እንዲነገርላቸው ይፈልጋል። በስራ አጋጣሚ፣ በተለያየ ሁኔታ አንዳንድ ሰዎችን ሳገኝ ስለ ነገ ካላወቁ እረፍት የሚነሳቸው ብዙ ክርስቲያኖች ገጥሞኝ ገርሞኛል። ለካ ልዩነቱ ከፍተኛ ነው። እኔ ስለ ነገ ብዙ አላስብም። እንደ ሰው ማቅደው የምዘጋጅበት ነገር አለ። ግን ነገ እዚህ ቦታ ትደርሳለህ፣ ይህን እዛ ሀገር ትሄዳለ እዚህ ሀገር ትመለሳለ ይህን ቢዝነስ እንደዚህ ታረጋለ የሚለኝ ግን ነገር ብዙ አልመኝም አልጠብቅም። እና ብዙዎች እንደዚህ አይነት ነገር ውስጥ መግባት መግባታቸው መንፈሳዊ ህይወታቸውስ ጥያቄ ላይ የሚወድቅ ነው። መጽሐፍ ቅዱስስ እንደዛ ይለናል። ሌላው ደግሞ ከአመጣጣችን ጋር ይያዛል። ምክንያቱም ብዙ አባቶቻችን ሁልጊዜ አንድ ነገር ሲፈሩ የሚሄዱበት ቦታ ነበራቸው። ወደ እግዚአብሔርን ባሄዱ ወደ አዋቂ ቤት ይሄዳሉ። የዛ በክርስትና ተቀይሮ ነው የመጣው። እና ብዙ ጥያቄ ያስነሳል። እና እዛ ላይ ምን ትላለህ? ነገን ማወቅ ሰዋዊ ነው። ምክንያቱ ሰዎች ስለ ነገ በጣም የሚጓጉት ኢንሴኪሪቲ ወይም ደግሞ በህይወታቸው ላይ አለመተማመን ሲበዛ ነው። ነገን የሚያቅሰው ባቅ ብለው በጣም ይጓጓሉ እና ነገን ማወቅ ከባድ ነው። ነገን ማወቅ ደግሞ የሰዎች ጆብ ዲስክሪፕሽን አለ፣ የኛ የስራ ድርሻ አይደለም። እና ነገ የእግዚአብሔር ነው እና እኛ ስለ ነገ አልተጠራነውም። ዛሬም እንድናውቅ ዛሬ ያለች ሰዓት እንድንኖር እናምናለንና፣ ስለ ነገ በጣም መጨነቅ የእምነት ጉድለት ነው ብዬ አምናለሁ። እና ይህ ሁሉ ጊዜ ደግሞ ክፍተት ያለበት ነው። ነገ ክፍተት አለበት። አሁን ነገ ምን እንደሚሆን ከተማችን ላይ ማንም ሰው አለ ክፍተት አለው። ይህንን ክፍተት ግን ለመውላት በርካታ ጩሉሌዎች ይጠቀሙባታል። እኔ ጩሉሌዎች ና ብለው ምክንያቱም ማንም አያቆማ። አሁን ስለ ትላንት ቢሆን አይከራከሩ ነው ስለ ትላንት ምን እንደተፈጠረ መናገር ከቻሉ ይናገሩ። ትላንት ሁሉ ሰው ያውቀዋል። ነገን ግን የሚያውቃት ሰው ስለሌል እቺ ክፍተት አጓቂ ነች። ነገን ያውቃል ደግሞ ማለት ደግሞ በጣም አዋቂ ስለሚያሰኝ፣ የሰው ዝንባሌ ነገን ለሚያውቅ ሰው በጣም ትልቅ አክብሮት ይሰጣሉ። ነገን የሚጠይቅ ሰው የእምነት ጉድለት ያለበት ነው። ነገን ደግሞ አውቃለሁ የሚል ሰው ደግሞ ሂፖክራት ወይም ደግሞ ግብዝ ነው እና የሰው ልጆች ክፍተት ሁል ጊዜ ትልቁ ክፍተታቸው ነገን አያውቁም። ነገን ማወቅ አይቻልም እንኳን እንደዚህ በጣም ስለ ግል ህይወት መጠይቅ ይቀርና ሳይንሳዊ የሆነው ነገር እንኳን ስለ ነገ ፕሪሳይስሊ ማወቅ አይቻልም እና ስለ ዝናብ እንኳን ነገ ይዘንባል አይዘንበም የሚባለውን እንኳን ብዙ ጊዜ ያከራክራል። እንኳን ሀገራችን ውስጥ ይቀርና አውሮፓም አሜሪካም የሜትሮሎጂ የሚናገሩት ይከራከሩበታል እና ስለ ነገ ማወቅ ክፍተት ነው። ያቺን ክፍተት ግን የሚሞላት ሊሞላት የሚዘጋጁ ሰዎች አሉ። በዛ ክፍተት ውስጥ ደግሞ ራሳቸውን ከፍ ያደርጋሉ። በዛ ክፍተት ውስጥ ደግሞ ለመጠቀም ይፈልጋሉ እና እኔ ሰው የሰው ልጅ ነገን ለማወቅ አልተጠራም። ነገን ግን በእምነት ለመኖር ተጠርተናል። ያ ትልቁ የክርስትና መስመር ነው ብዬ አምናለሁ። ጌታ ይባርክ። መጋቢ መርዳሳ መጋቢ መርዳሳ አንድ ጥያቄ አለን። ከእውነተኛ አምልኮ ጋር የተያያዘ ነው። ብዙ ጊዜ የሰው ልጅ ማምለክ ይፈልጋል ወይም ፈጣሪውን አምላኩን ማምለክ እና ማመስገን ይፈልጋል። ግን ተቀባይነት ያለው በእግዚአብሔር ዘንድ ፌቨር ወይም ደግሞ ችሮታ ወይም ተቀባይነት ያለውን አምልኮ ማከናወን እንዴት ነው የሚችለው የሰው ልጅ? በጣም ጥሩ ጥያቄ ነው። በተለይ ብዙ ሰዎች የሰው ልጅ ሲባል አንድ ነገር ማምለክ ይፈልጋል ማምለክ ትራንሰንደንት የሆነ ከአንድ ከኛ ካለንበት አካባቢ ያለፈን ሌላ አካል መፈለግ ነው ማምለክ ማለት፣ እና ይሄ በብዙ የሰው ልጆች ሀሳብ ውስጥ እና ማህበረሰብ ውስጥ እሳቢያቸው ውስጥ ያለ ነው እና ያንን ለማድረግ ደግሞ በብዙ ነገር ልሟቸላል እና የሰው ልጅ ውስጥ አውሮፓን ብትሄዱ፣ ቻይና ብትሄዱ የሰው ልጅ ከሱ በላይ የሆነ ነገር እንዳለ ሁሉ ጊዜ ይመረምራል። ግን ምናልባት ወደ ጥያቄው ልመለስና፣ ትክክለኛውን አምልኮ ግን ለማምጣት ሰዎች የሚያስፈልጋቸው ነገር አለ እና በተለይ ይህንን ጥያቄ ልመልስበት የምፈልግበት ሀሳብ የዮሐንስ ወንጌል ምራፍ አራት ላይ ያለው ኢየሱስ ክርስቶስ ከሳሙራዊቷ ሴት ጋር የተጨቃጨቀበት የተነጋገረበት እንትን ነው እና ትክክለኛ የአምልኮ ጥያቄ ምክንያቱም አምልኮ አንደኛ ቦታን አስም ያደርጋል። አብዛኛው ሰው እዚህ ቦታ እጅ ካላመለኩኝ እግዚአብሔርን አላቀውም ብሎ ይናገራል። ሁለተኛ ጊዜ የሆነ ጊዜ አለ። በቃ ያችን ጊዜ ጠብቄ ካሌልኩኝ እግዚአብሔርን አላገኘውም ብሎ ይናገራል። ሌላው ደግሞ እንትን ነው፣ ፎርም ነው ደግሞ የሚሰግድበት አይነት ደግሞ አለ። በዚህ መንገድ ነው እግዚአብሔርን ላመልክ ነው የሚችለው የሚል ሀሳብ አለ። እና እነ ቦታ ጊዜ እነ የመሳሰሉት ነገሮች ከድሮ ጀምሮ የነበሩ እና ለዚህ ነው ብዙ የግሪክ አማልክት ተራራ ላይ ነው ሄዶ የሚያመልኩት። ቦታ ይመርጣሉ፣ ተራራ ላይ ሄዶ ዙስ የተባሉት ሁሉ አምልኮ ቦታ ተራራ ላይ ነው ምክንያቱም ወደ አምላካቸው እንደሚቀርቡ አድርጎ ነው የሚያስቡት። ሳሙራዊቷ ሴት ጋም ክርስቶስ በነበረው ውይይት እሷም ልክ እነዚሁ በተራራ ላይ ነው ብላ ነበረ ምታ ክርስቶስ ግን ያንን ሁሉ ምን አደረገ? ዜሮ አደረገ። እና አንደኛ አዲስ ኪዳን ላይ ያለው አምልኮ ቦታ አልባ ነው። በየትኛውም ቦታ እግዚአብሔር ማምለክ ይቻላል። በየትኛውም ቦታ ላይ ማምለክ ይቻላል። ሁለተኛ በየትኛውም ጊዜ እግዚአብሔር ማምለክ ይቻላል። እግዚአብሔር ይሄ ሁሉ የሆነው ለምንድ ነው? እግዚአብሔር መንፈስ ነው፣ የሚሰግዱለትም ለአብ በመንፈስ በእውነት የሚሰግዱለት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደ እነኚህ ያሉት ይሻለና ይላል። ስለዚህ እግዚአብሔር አሁን ትክክለኛ የሆነው አምልኮ በክርስቶስ ኢየሱስ በኩል ሲመጣ ለካ ተራራ አይፈልግም ለካ ኢየሩሳሌምን አይፈልግም ለካ የሆነ ወቅት የጠበቀ የምናመልከው ሳይሆን ሁል ጊዜ በሁሉም ቦታ ላይ እንድናመልከው እግዚአብሔር ይፈልጋል። ይህም ደግሞ የሚሆነው እግዚአብሔር መንፈስ ስለሆነ ነው። የሚሰግዱለት እንደውም በመንፈስና በእውነት ደግሞ ሊሰግዱለት ያስፈልጋቸዋል። ስለዚህ በመንፈስና በእውነት መስገድ ምንድን ነው ብለን ልንጠይቅ እንችላለን። አንደኛ ያ እውነት ማለት ክርስቶስ ነው። እውነተኛውን አምልኮ ይዘው የመጣው ክርስቶስ ኢየሱስ ነው። በክርስቶስ ኢየሱስ ሰዎች ሲሆኑ እውነተኛውን እግዚአብሔር ማምለክ ይችላል። ክርስቶስን ያላዙ ሰዎች ናቸው አምልኮ ምን እንደሆነ ግራ የሚገባቸው እና ያን ጊዜ ነው ሴቲቱም ደነገጠች። በቃ ይሄ መሲህ ነው ብላ እዛ በኋላ ሄዳ ለህዝብ ሁሉ መናገር ፈለገችና ምናልባት በዚህ መንገድ ብናየውስ የሚል ሀሳብ አለኝ በጣም ጥሩ ጌታ ጌታን እናመሰግናለን ጌታ አገልግሎትን ይባርክ አመሰግናለሁ እኔም ተባረኩ